አረቀስ አብርሃም አረቀስ ቀስ ቀስ ውጡልኝ፣ አለኩ እንዴ! ምን ጠብቀህ ነበር? ዛሬ ላይ ሩታ ምን አይነት መልስ የምትመልስለት መስሎ ነበር? ትናንትና በቪዲዮ ላይ እኔና ሩታ ተለያይተናል፣ ዳግም ብትመጣም አልቀበልም የሚል ርዕሰ ተቪዲዮ ለቀ። ዛሬ ምን ጠብቀህ ነበር? በሩታ አንደበት ማለት ነው። ተመልሽ ቤት አልመጣም ባትል ነበር የሚገርመው ማለት ነው። አረ እናንተ ተው። እንዲህ ምንድን ነው ጭቅጭቁ? የበዛ አልመሰላችሁ? ኦቨር ይሆናል መሰላችሁም። ማስመሰሉስ ቢሆን አረ አብርሃምያን ተውስ፣ ከፋ ጮክብን እኮ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። ሩታዬ ግን የት ሆነሽ ነው እንደዚህ ቤትሽን ሶሪያና እስራኤል ያደረግሽው? ቤትሽ ማለት ነው ይሁን ግድ የለም። ኔ ጀግና፣ ኔ አክተር ማለት ነው። ላይክ አድርጉ ውዶችዬ፣ ላይክ አድርጉ። አሰላሙ አሌይኩም ራህመቱላ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች ሰላም ብያለሁ፣ በያላችሁበት ሰላማችሁ አለ። ሀብዛሌ ለአላ ብዬ ወዳችኋለው። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ፣ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አርኬ ከልብ አመሰግናለሁ። አላያክብርልኝ ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ጎደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ ይህ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የአቶ አያልቅበት ቪዲዮ ነው ማለት ነው። እንግዲህ አቤላ ደብዳቤ ተልኮ እንግዲህ፣ ምንም ሳታይ ድርሽ ሳትል ደብዳቤው ከፍተው ሳታየው ወስደህ ለባልተቤቴ ለአቶ አያልቅበ ወይ ለካ አያልቅበት ልብሮታ እና ለአብርሃም ስጥልኝ ብለው እንግዲህ፣ አቶ አቤላ ታማኝ፣ እንደ አቤላ አይነት ጓደኛ ይስጣችሁ ታማኝ የሆነ ማለት ነው እንዲሁ በፖስታ ሳይታሸግ ወረቀት ከፍቶ ሳያነብ ምንም ይሁን ምንም ብቻ ምንም ሳያይ ወስዶ ለአብርሃም ሰጥቶት፣ እንግዲህ የቀለጠ ሰፈር ሆኗል ማለት ነው፣ የአብርሃም ቤት። ውጡልኝ ውጡልኝ! እንዴት እንደዚህ አይነት ደብዳቤ! ከዚህ በኋላ ኮ ቤት አልመጣም እኮ ነው ያለችው። ምን ጠብቀ ነበር አብርሃም? ምንድን ነው ሩታ መልስ እንድትመልስልህ የፈለግከው ወይም የበላቸው ወይኔ በላቸው ወይኔ በላቸው አለ እኮ አይ አብርሃም ያንተ ማስመሰል እኮ የሌለ እኮ ነው ደግሞ አለቃቀሰ እኮ አንገቱን ደፍቶ ማለት ነው እንዲ ይሄን ከምታለቃቀስ ማለት ነው እንዲ ይሄን ከማለቃቀስ በፊት ማስተካከል ያለበት ነገር አታስተካክልም ነበረ አታስተካክልም ነበር ወይ ከማዝረጥረጥ በፊት ማለት ነው እንደዛ ከማናት ከነፂ ጋር አንገት ለአንገት ስትተቃቀፍ ቪዲዮ ስትሰራ አይዞሽ በቃ ወደ ቡታጀራ ተመለሺ ሂጂ ስትላት የነበረው አሁን የያዙ ይልቀቁኝ። በዛን ሰዓት ሩታ አይሰማትም ብለ ነበር ያሰብከው? እኔ እኮ ሱስ ያለፈ ነገር ነው፣ እውነት ለመናገር በዛን ሰዓት አንተ ለሩታ ብታስከብራ ዛሬ ላይ ለአንተ ነበረ ምን ቆመው ማለት ነው። በቃ ሩታ ይቅርታ ጠይቆሻል፣ ስለዚህ ይቅርታውን ተቀበዩ እንላት ነበር። ነገር ግን አንተ ለሩታ ኮ ቦታ ሳሰጣት ለነፂ ነበር ስታዝረጣቱ ጥላት የነበረው ማለት ነው። ትላንትናስ ምንድን ነው ያልከው? ርእስህን አንተ እንደዚህ የምታለቅስ ነገር ከሆነ ትላንትና እንደዚ አይነት ርእስ ለምን ሰጠ? ለምንድን ነው እንደዚ አይነት ርእስ የጻፍከው ማለት ነው? ወይስ ዛሬ ላይ ሩታ ለማሰደብ ፈልገህ ነው? አረ ያንተው ከፋ አብርሃም፣ ተው ተው፣ ያንተ ከፋ ታ አሁን ከእንደዚህ አይነት ስራህን መቼ ነው የምትመለሰው እንዲ ወደ ራስህን መለስ ብለህ ጥሩ የሆነ ቪዲዮ የምትሰራበት ቀን ናፈቀኝ እኮ በቃ ሚስትህን የምታስከብርበት ቀን አንተን የምትከበርበት ቀን ያን ቀን ናፈቀኝ እኮ ቤተሰብ ማን ነው እንደ እኔ የናፈቀው እንደዚህ አይነት ማለት ነው በቃ የሆነ እንደ ኖርማል ባልና ሚስት ሆኖ አብርሃምዬ ሩታዬ የሚባባሉበት ቀን የናፈቀው ማን ነው ይሄ የኔ የምኮ በቃ ምንም ውሃ የማነሳ እንትን ስራ እኮ ነው እየሰሩ ያሉት ማለት ነው። ጭቅጭቅ ንዝንዝ፣ ውጡልኝ ውጡልኝ። ደግሞ የሚገርመው የዛሬው እኮ እኔ የዛሬው ቪዲዮ በደንብ ልብ ብላችሁ ካያችሁ አንዳችም እንኳ የሚያለቅስ አሻንጉሊት ትልካላችሁ ብዬ አላስብ ነበር። በአብዛኛዎቹ የሚያለቃቀስ አሻንጉሊት ሰላማት፣ ምን ሆናችሁ ነው? የዛሬው ቪዲዮ አላያችሁትም ነው ወይስ በጆሮችሁ አልሰሙ? የተምታታ ቪዲዮ እኮ ነው የዛሬው ማለት ነው። አቤላ ምንድን ነው ያለው? አቤላ ምንም ደብዳቤ ሰዓት ከፍተው ስጠው ብላኛለች ብሎ ተናገረ። ኦኬ አላነበበውም እንበል። ከዛ በኋላ ደግሞ ደብዳቤው ስጠውና ያንብበው ካነበበው በኋላ ምሳ ሊበላ ይወጣል፣ ሐኪም ቤትን ከፈለገ ይሄዳል እያለ ነበር ፍሬ ማለት ነው። ከዛ ምን ቢል ጥሩ ነው፣ አይ ደብዳቤ ከማንበቡ በፊት እንውጣና ምሳ እንብላ። አያችሁ አይደለም? አያችሁ እዚህ ጋ የተምታታ ነገር ማለት ነው። ደብዳቤ ምን እንደሆነ በደንብ አድርጎ አንብቦታል። ሲቀጥል ምን እንደሚል ያውቃል ማለት ነው። ሶ የተምታታ ንግግር ነበር እየተናገሩ የነበረም ማለት ነው። ሌላው እባክ ምግብ ብላ፣ ምግብ ብላ፣ ምግብ ሳት በላ፣ ምርመራ አድርግ። ምርመራ የሚያደርገው ምን ሆኖ ነው? ከሩታ ጋር ስለተጣላ ማለት ትንሽ ስለተረበሸ እንጂ ወባ ይዞት ነው ወይ ስታይፎድ ይዞት ነው እናንተ ሐኪም ቤት ሂድ፣ ታከም፣ ምግብ ብላ፣ ቅብርጥስ ይበል የዛሬው አይታችሁ፣ እኔ የምታለቃቅሱ ልጆች ጤነኛ ናችሁ ብዬ አላስብም። ውዶች ይቅርታ አድርጉልኝና ማለት ነው ይሄ ትክክለኛ ስራ እንደሆነ በደንብ ነው የሚያስታውቀው ማለት ነው። ምንሆናችሁ ነው? እኔ ግን ስራው መስራቱ አይደለም ያናደደኝ ማለት ነው። እኔ በጣም እያበሳጨኝ ያለው ይሄ እያስመሰሉት የሚሰሩት ነገርን ሩታ እያሰደባት ያለው ነገር ነው። በጣም እየተናደድኩ ያለሁት ማለት ነው። እና አብርሃም ይሄ እንዲህ ከማለቃቀስ እንዶ ዛሬ አመሰገንኩም፣ እውነት ለመናገር አመስግኛለሁ፣ ለመሰላ እንደ በፊቱ ሆስፒታል ገብታ ይህ የፈረደበት ብርቱካናማ ግሉኮስ ተሰክቶልህ ወይም ደግሞ እጅ በፋሻ ጠቅልለ የምትመጣ መስሎን ጨንቆኝ ነበረ፣ ግን ከዛ ደግሞ ወተ በራስህ አልጋ ላይ ነው ተኝተ የመጣው ማለት ነው። እሱ በጣም ነው ማደንቀህ ማለት ነው። በቃ አሁኛ ሰልችቶናል ይሄ የሆስፒታል ግሊኮዝ የሆስፒታል እንደ አልጋ ነገር አድርጋችሁ አንድ ዩቱበር እንትን የዶክተር ጋዋን አልብሳችሁ የምታመጡት ነገር በቃ ጥፍሽ ብሎን ነበረ። ከዛ ሻሽ ልህ አልጋህ ላይ ደግሞ በመምጣት ደስ ብሎናል። ነገር ግን ደግሞ ይሄ ሩታንንትን የምትወቀስ በት መንገድ የምትፈልጉት ነገር በጣም ነው የሚገርመኝ ማለት ነው። በጣም ነው የሚገርመኝ። ምን ልትልህ ጠብቀህ ነበር? ምን አይነት መልስ እንድትሰጠ ነበር የፈለግከው አብርሃም ማለት ነው። አንተ ዘረጦ ዝርጥርጥ ማለት ነው። ምን ልትልህ አብርሃም ዬ የኔ ባለቤት፣ እቤት እንዶ ታጥበት አጥነ ጠብቀኝ፣ እኔ መጣለሁ እንድትልህ ነበር የፈለግከው? እንደዚ አይነት ጦርነት የሆነ እንትን ርዕስ ሰጥተ ማለት ነው ትላንትና ስለ ነፂምቶ ስለተናገራችሁትም ንግግር ተውት። ትላንትና ከዚህ በኋላ እኮ ቤቴ ካልመጣች እሺ ብላ ካልተቀመጠች ከዚህ በኋላ ከሄደች በኋላ ተመልሳ ብትመጣ አልቀበላትም እያልክ ነበር እኮ። ታዲያ ምን ጠብቀህ ነበረ? በመጀመሪያ እንደዚህ አይነት ነገር ከመሆኑ በፊት ለምታረጋቸው ነገሮች ጥንቃቄ ማድረግ አለብን። ለምትናገረው ንግግርህም ደግሞ ቆጠብ ማድረግ ነበረብን። ሶ ምንጠበቅ በቃ ልጄን አሳድጋለው ከዚህ በኋላ ቤትህም አልመጣም ብላለች ማለት ነው። ሩታዬ፣ ይመችሽ፣ የኔ እናት፣ የኔ ጀግና ይመችሽ። ብቻ እንደነገርኩሽ ያው በኮመንት ስፌልሻለው እንዳጠፊ፣ አዎ እንዳጠፊ። ነገ በቤትሽ ነይ። በቃ እንጂ ብቻ እንድትመጪልን ነው የምንፈልገው ማለት ነው። ነጌ በቤትሽ ነይ። ለማንኛውም ግን እውነት ንሙላችሁ፣ ቀልዱ ቀልድ ነውና ተው፣ ወደ ራሳችሁ ተመለሱ። እውነት እጅግ በጣም ብዙ የሚወዳቸው ኦዲንሶች አሉ። በእናንተ የተነሳ ብዙዎቹ እየተጣሉ እየተባሉ ነው ያሉት ማለት ነው። የአብርሃም አድናቂዎች ለብቻ የሩታ አድናቂዎች ለብቻ እየተከፋፈሉ ምናምን እየተባሉ በእናንተ የመጣ ማለት ነው። መቼ ነው ለኦዲንሶቻችሁ እንኳ አስባችሁ ተጨንቃችሁ ጥሩ ነገርን ኦዲንሶቻችሁ ሊማሩበት የሚችሉትን ቪዲዮ መቼ ነው ይዛችሁ የምትመጡት ማለት ነው? አስተማሪ የሆነ አዝናኝ የሆነ ቪዲዮን ይዛችሁ የምትመጡት መቼ ነው ጭቅጭቅ ንዝንት ሄደች ከዚህ በኋላ እሷን አልፈልጋት ከሌላ ሰው ጋር ብመጣ አትውቀሱኝ እንደዚያ አትበሉኝ እናንተ አይበቃችሁ እንዲህ ሁለት ዓመት በሙሉ እኝኝ ያለ ቪዲዮ ሰርተ ሩታን እያሰደብክ ከሩታን ማልፈ ቤተሰቦቿ እያስረገጥክ ነው እየኖርክ ያለው ማለት ነው አብርሃም ሰከንድ በል እውነት ይበቃ የሚያስተምር ከሶስት መቶ በላይ ሰብስክራይብ ይዘህ ከሶስት መቶ በላይ ተመልካች ይዘህ እንደዚህ አይነት የወረደና እንደዚህ አይነት የዘቀጠ ቪዲዮ ይዘህ ስትመጣ በጣም ነው የሚደብረው ማለት ነው። ለማንኛውም ውድ ተመልካቾቼ፣ የምታለቃቅሱ እህቶቼ፣ ወደ ራሳችሁ ተመለሱ። በተለይ ጊዜ ስደት ላይ ያለ ነው ማለት ነው። በዚህን ሰዓት ሙቀት ነው እንኳን አይደለ ስለ እንደዚህ አይነት ጭቅጭቅ ንዝንዝተው እና ስለ ራሳችን እራሱ ማሰብ ያቃተን ጊዜ እኮ ነው። ስለዚህ ወደ ራሳችሁ ተመለሱ። ይሄ ስራ ነው በቃ ስራ ስራ ማለት ነው፣ ስራ እኔ ስራቸውን እንዳታበላሽ እንዳትሉኝ፣ እኔ እናንተን እንዲገባችሁ ነው። በአብዛኛው ኮመንቱ ሳየው የሚያለቅስ ሰው ነው የበዛበት ማለት ነው። ቪዲዮቸውን ልብ ብላችሁ ካያችሁት የዛሬው በጣም የሚያስቅ በቃ የሚያስቅ ማለት ነው። ያው አብርሃም ሲያስመስል እውነት መስሏችሁ ነው እንጂ ምንም አይነት ነገር ተጨባጭ ነገር የለው። ለማንኛውም ሰላማችኋል፣ ሀብዛሊኝ ወዳችኋለሁ፣ ባይ